ስላችሁ እንደዚህ የሚቻላል እንዴ እናንተ ማለት ለምን አስፈለገ ሩትዬ? አስፈልገሩት እንጃ አላቅም። ብትነሺ ራሱ ማለት ለምን እንደዚህ ማውጣቱ አስፈለገ? አንቺ እኮ እርጉዝ እንደሆንሽ አንቺ ካቦሽ በቂ ነው። ሰዎችን ለማሳመን ብለሽ ነው? እኔ አልገባኝም። ብቻ እንደዚህ በታደርጊ ደስ ይለኝ ነበረ፣ ግን አንቺ ከመሰለሽ ችግር የለውም። ዋናው ነገር ሩትዬ በሰላም እግዚአብሔር አምላክ ልጅሽን ያሳቀፍሽ። እውነት በሰላም በወድሽ ያሹን በጀርባ አድርግልሽ ጌታ ኢየሱስ በሰላም ልጅሽን ያሳቀፍሽ። በሰላም ይምጥሽን። የምንድን ነው የምምጥ ነው የሚባለው የምምጥ ነው የሚባለው፣ አላቅም ብቻ ምጥሽን ብቻ ያቅልልልሽ እግዚአብሔር። ልክ ለመውለድ ስትገቢ ልጅሽ ሁልክ ብሎ ይውጣ ሳያስጨነቀሽ ብዙ ሳያስለፋሽ ማለት ነው። እግዚአብሔር አምላክ ከአንቺ ጋር የሆን ነው ማለት የምፈልገው ነገር። ግን እንደዚህ ፎቶ ባትለቅ ለቅ በጣም ደስ ይለኝ ነበር። ከዚህ በፊት በአንዳንድ ሰዎች ላይ የምጠለው አንቺ ላይ ሳይ በእውነት በጣም ነው የደነቀጥኩት። ና ብቻ እኔ ያለቅ እንግዲህ የሚቻል ከሆነ እኔ ያላቅ፣ ግን እንደዚህ ባትገላልጭ ኔ ደስ ይለኝ ነበር። ልጅሽን አቅፈሽ አልትሽ ነው ለምቀኞች ለጠላቶችሽ ማሳየት ያለብሽ እንጂ ማን እንዲያመን ብለሽ ነው? አንቺ ወደ ሽንባሮ ተገላልጠሽ የምትነሽ? ሩትዬ ብቻ እግዚአብሔር ከክፉ ነገር አንቺንም ልጅሽንም ይጠብቅ ነው እኔ ማለት የምፈልገው ውዶች። እንግዲህ ሩት